በጣም በጣም በጣም በጣም የሚያሳዝነው ማለት ነው። ለዚህች ነው ይሄ ሁሉ ልፋት ለዚህች ነው ይሄ ሁሉ ነገር ማለት ነውና ትናንት አይታችኋል። እነ ብሩክ የእርዳታ ቪዲዮ ሰርተው ነበር፣ ለአንድ ለእናታችን ማለት ነው የዳይለሱሱን ሕክምና ማለት ነውና ትናንት ማታ እራሱ ቪዲዮን በጣም እያወራ ነበርና፣ በተቻላችሁ አቅም እንርዳቸው፣ እናግዛቸው የሚያግዛቸው ሰዎች የለም። ቢያንስ ሰላሳው ሰው እንኳን አምስት አምስት መቶ ብር ብታደርጉ ይሞላላቸዋል ምናምን ብሎ በጣም ከምላችሁ በላይ ተጨንቁ ምናምን ሲያስብ ነበረ ማለት ነው። ግን አያችሁ አይደለ ዛሬ ታይተን ነገ ለምንጠፋው አለም ነው ምንባለው ምንሳደባ ምንሰደበው ምንትን ምንለው ማለት ነው። ግን ብቻ እግዚአብሔር የፈቀደው ነገር ነው የሆነው እውነት ለመናገር ማለት ነው እና በጣም አሳዘነኝ ብሩክ ማለት ነው። በቃ እንዲድኑለት ህይወታቸው እንዲቆይለት በጣም ጥሩ ነበረ ማለት ነው። እና ማለት ኦልሬዲ ሁሉም ጀማ እያዛው የአጌዛ ግሩፕ ላይ ኦልሬዲ ቪዲዮ የሰሩ ሰዎች ሁሉ ጥረው ነበረ ማለት ነው። እና በሚያሳዝን ሁኔታ እናታችን ከዚህ ዓለም በሞት ተለይተዋል ማለት ነው። እና እግዚአብሔር የፈቀደውን ነው የሚያደርገው። ወይ እግዚአብሔር ምክንያት አለው። ትናንት ላይ እናንተን ለመልካም ነገር አስቧችሁ ለዚህ ነገር እግዚአብሔር አዘጋጅቷችሁ ሊሆን ይችላል እና አንዳንድ ጊዜ ለመልካም ነው። አያችሁ አረ እግዚአብሔር ምን ያህል በጣም ንጹህ ሰዎች መሆናቸው የምታውቁትን ነብሮች ትናንት እንደዛ መልካም ነገር ሰርተው የእርዳታ ጥሪ አሰባሰበ ወደ ሕዝብ ዘንድ እንዲ እንዲጠብቁ እንዲ እንዲታወቁ ተደርጎ በጣም እየደወሉ ነበር ምናምን ብሎ ትናንት ማታ ሲያወራ ነበር። ግን ዛሬ ደግሞ ለደቂቃ በዚችን ያህል ቅስበት ሴትዮቷ አርፈው ስንሰማ በጣም ነው የሚያሳዝነው። ማለት ምን ያህል ህመሙን እንደሚያም አሰባችሁታል በቃ ማለት ተስፋ አሁን እንዲታከሙ እንዲድኑ ነበር። ይህንን ሁሉ ልፋት ማለት ና ልፋታቸው የዚህን ያህል መሆኑ ሀዘን በጣም ይሰብራል ማለት ነው። እና ብሮኬ ጀማው ሁሉ ማለት ነው። እግዚአብሔር ያጽናናቸው። እግዚአብሔር መልካም ነው። እግዚአብሔር የወደደውን ነው የሚያደርገው። ሁላችንም ወደዛው ምድር ላይ ነን እና እስከምንጠራቀን ድረስ ነው እኛ ምንጊዜ የምንጠብቀው። መችኔት መችን ሞት አናቅም። ግን አንተ እንዳልከው ትናንት ለነገም ለሰማይ ቤት መልካም ስራ ማዘጋጀት ጥሩ ነው ማለት ስንቅ ነው። በቃ መልካም ነገር ተመልሶ ራሳችሁን የሚከፍላችሁ ማለት ነው። አያችሁ እናንተ መልካም ነገር ስታደርጉ እግዚአብሔር በጥፍ ያበዛላችኋል ማለት ነው። የዚህ ዓለም ወደ ዓለም ወደ እግዚአብሔር ዘንድ ነው ሄዱት እነሱ ማለት ነው። ከአምላካቸው ጋር ሊነጋገሩ ከአምላካቸው ጋር ሄዱት ማለት ነው እና እናንተ ደግሞ በዚህ እንደዚህ በዚህ እንደዚህ ያህል ታይታችሁ ከዛ ደግሞ ሴትዮዋ እንዲማረፉ በቃ አስባችታል። መልካም ነገር አድርገታችሁ ከዛ ደግሞ እግዚአብሔር እንደዚህ አይነት ነገር ሲያደርግ ደግሞ እግዚአብሔርን በጣም የሚገርም ታምር ነው። የእውነት ለመናገር ማለት ሞት የሚያሳዝን ነገር አልሆኑ ሳለ አይደለም ደግሞ ስለቡኝ አላችሁ። ያሳዝናል፣ በጣም ያሳዝናል። ሀብሶ ደግሞ እንዲታከሙ በጣም ጥረዋል እነሱ ማለት ነው በጣም እና በጣም